በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወረሃ መጋቢት 12። አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 12፣ በዚች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስተነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱ ለዘላለሙ ይጠብቀን አሜን። ቅዱስ ድሜጥሮስ ሊቀ ጳጳሳት። በዚች ዕለት የከበረና የተመሰገነ የእስክንድሪያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ ተሿሚ የሆነ የድሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዩልያኖስ መንፈቀ ለሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜ የከበረና የተመሰገነ ድሜጥሮስ የወይን ዘለላ ይዞ ወደ ከበረ ዩልያኖስ ዘንድ ገባ። ቅዱስ ዩልያኖስም ያዘው ከእኔ በኋላ ሊቀ ጳጳሳታችሁ እነሆ ብሎ ለሕዝብ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደተገለጠለት ነገራቸው። አባ ዩልያኖስም ባረፈ ጊዜ በወንገላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኖራው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይ በመናገር የሚያቱ ሆኖ። ስለዚህ ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ድሜጥሮስ ተገልጦ እንዲህ አለው፣ ከሕዝቡ የሚያሙህ አሉና ከልባቸው ጥርጥርን ልታርቅ ይገባሃል። ከሚስትህም ጋራ ያለውን የገድልህንን ምስጢር ልትገልጥላቸው ይገባሃል አንተ ራስን አድነህ ባንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜ ይህም መጋቢት አስራ ሁለት ቀን ነው፣ የቁርባንን ቅዳሴ ቀደሰ። ህዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያም ልኮ ሚስቱን አስመጣት። ከስራው የተነሳ ህዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ህዝቡ አላወቁምና። ከዚህ በኋላ ቅዱስ ድሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖው ላይ አኖረ። በእሳቱ ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖው ውስጥ ያለ እሳትም አይቀጣጠልም። ከዚህ በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፈዋ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱም ከልብሶቻቸው ምንም ምን አላቃጠለም። ሕዝቡም አደንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ስራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ደመጥሮስን ለመኑት። እርሱም ከምስቱ ጋር ያለውን ገድሉን ገለጠላቸው፣ ያለ ውዴታው እርሷም ጋብቻን ሳትሻ እንዳገቧት። እንዲሁም እንዲህም አለ እነሆ በአንድነት እኛ ሰላሳ ስምንት ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን፣ ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም ልገልጠውም ከቶ አሊሻምና ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለ ማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ድሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ስራን ከምጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህ በኋላ ባረካቸው፣ ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ድሜጥሮስ ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከት ከእኛ ጋር ለዘላለሙ ትኑር አሜን። በዚች ሌት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። መጋቢት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ድሜጥሮስ ሊቀ ጳጳሳት፣ ድንግልናው የተገለጠበት፣ ቅድስት ልዕልተ ወይን፣ ቅዱስ መላዚ ሰማዕት። ወርሐዊ በዓላት ቅዱስ ሚካኤል ሊቀ መላዕክት ጠንቋዩን በለዓምን የገሰጸበትና አህያውን እንድትናገር ያደረገበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሠምራ፣ አቡነ ሳሙኤል ዘዋልድባ። ሥጋዊ ፈቃዳቸውን የሚሰሩ ሁሉ እነርሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ድል ከነሳችሁት ለዘለዓለም በሕይወት ትኖራላችሁ።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 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ